የቴፒ ከተማ አስተዳደር ገቢዎች ቅርንጫፍ ጽፈት ቤት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አድረሳችሁ ያለ የማሻ ኤፍኤም ልዩ የፋሲካ ዝግጅት የክብር ስፖንሰር ሲሆን ላቅ ያለ ደስታ ይሰማዋል። እፈት ቤቱ ሸማች ማህበረሰብ ከደረጃ ሀና ላይ ነጋዴዎች ግዢ ሲፈጽሙ ወይም አገልግሎት ሲያገኙ ደረሰኝ ሳይቀበሉ ሂሳብ ባለመክፈል ሀገራዊ ግዴታቸውን እንዲወጡ ያሳስባል። በማንኛውም ወቅት ያለ ደረሰኝ ግብይት መፈጸም ሕገወጥ በመሆኑ ይህን ለመከላከል ሁሉም ኅብረተሰብ በጋራ መቆም እንዳለበትም ይገልጻል። የተጨማሪ እሴት ታክስ አዋጅ ቁጥር 1341 ህዝባር ስድስት መሰረት ለእያንዳንዱ ባልቆረጠው ደረሰኝ አስተዳድራዊ ቅጣት ብር መቶ ሺህና ከሶስት እስከ አምስት ዓመት በወንጀል እስራት የሚቀጡ መሆናቸውን ያሳውቃል። በተርኖቨር ታክስ አዋጅ ቁጥር 44 ህዝባር 2017 መሰረት ለእያንዳንዱ ባልቆረጠው ደረሰኝ አስተዳድራዊ ቅጣት ብር አምሳ ሺህ ብርና ከሶስት እስከ አምስት ዓመት በወንጀል እስራት የሚቀጡ መሆናቸውንም ያሳውቃል። ያለደረሰኝ ግብይት ሲፈጸም በ04 1775561049 በመደወል ቴፒ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት ጥቆማ መስጠት እንደሚችሉም ያሳውቃል በደረሰኝ ግብይት መፈጸም የሰለጠነ ዜጋ መገለጫ ነው መልካም የትንሳኤ በዓል የቴፒ ከተማ አስተዳደር ገቢዎች ጽህፈት ቤት